ሰላም ሰላም የዩትዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ እዚጋ በቪዲዮ ላይ እንደምታዩት አልጫ ድንች በእኔ ቤት እንዴት አድርጌ እንደምሰራ አብረን እናያለን ማለት ነው። በዚህ አጋጣሚ ለቻናሌ ደግሞ አዲስ የሆናችሁ ሰዎች ይህንን ቪዲዮ ስታዩት ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለሌሎችም ደግሞ ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን፣ ኮሜንት፣ ላይክ ማድረግ እንዳትረሱ። በጣም የሚጣፍጥ ቀለል ያለ በማንኛውም ሰዓት በቀላል ግብአቶች መስራት የምንችለው ያው አልጫ ድንች ወጥ መስራት ከባድ ነገር አይደለም፣ ግን ያው እኔ ደግሞ በእኔ ቤት እንዴት እንደምሰራው አብረን እናያለን። ቀጥታ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር የተጠቀምኩት ሳለሪ ሁለት ስቲክ ሳለሪ ተጠቅም ያለሁኝ። አንድ ሽንኩርት እንደዚህ በሽር ምር ነው የሚባለው በቁመት ከትፌዋለሁ ማለት ነው። ቀጥታ እሱን ወደ ማቁላላት ወደ መጥበሱ ነው የሄድኩት ማለት ነው። የጋለ ዘይት ላይ አድርጌ እሱን እንደዚህ በምታዩት መልኩ ጠበስ ጠበስ እናደርገዋለን። በጣም ቀላል ነው ያው ይጣፍጣል። ሰርታችሁ ሞክሩት። እዚህ ጋር ደግሞ ሁለት ቲማቲም በእንዲህ መልኩ ጎረድ ጎረድ አድርጌ ከትፌ ተጠቅም ያለሁኝ ማለት ነው። እሱንም አንድ ላይ ሽንኩርቱ እና ሳለሪውን አንድ ላይ አድርገን እንደዚህ በምታዩት መልኩ ጥብስ እናደርገዋለን ማለት ነው። በጣም ይጣፍጣል። ያው አትክልት ነገር ትንሽ ጠበስ ሲል ይጣፍጣል አደለ? እንደዚህ በምታዩት መልኩ እኔም ከቲማቲሙ ጋር አድርጌ በደንብ አድርጌ እጠብሰዋለሁ ማለት ነው። ያው ቪዲዮ እንዳይረዝም እያልኩ ነው ማሳጥረው። እዚ ጋ ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል ተጠቅም ያለሁኝ ማለት ነው። እሱን ካደረግኩኝ በኋላ እዚ ጋ ሶስት ተለቅ ተለቅ ያለ ካሮትን የተጠቀምኩት እንደዚህ በምታዩት መልኩ ቆራርጬ አጥቤ ያዘጋጀውትን ካሮት ጨምሬ አንድ ላይ አበስለዋለሁ ማለት ነው። ከሽንኩርቱና ቲማቲሙ ሳለሪው ጋር እሱ ትንሽ የተወሰነ ሲበስልልኝ ከዛ ድንቼን ጨመርኩኝ ማለት ነው። ከዛ እንደዚህ በምታዩት መልኩ አንድ ላይ እየቀላቀልን ያው ማብሰል ነው ማለት ነው። በጣም ነው የሚጣፍጠው፣ ሰርታችሁ ሞክሩት። አዲስ ነገር አይደለም፣ ግን ያው እኔ በእኔ ቤት አሰራሬ ነው እያሳየኋችሁ ያለሁት። እዚህ ጋር ደግሞ መረቃችን ደልደል እንዲል ድንቹን ከላይ ከላይ ቆርጬ ያንስቸዋለሁ ማለት ነው። በእንዲህ መልኩ ጨምረዋለሁ። የተጠቀምኩት ደግሞ የቅመም አይነቶች ቆንዶ በርበሬ፣ የሲዝኒንግ ጨው፣ ጨው ና ድንብላል፣ ድንብላል ሳይሆን ይቅርታ፣ በሶ ብላ እና የአልጫ ቅመም ናቸው። እሱን አንድ ላይ አድርጌ እንደዚህ እያበሰልኩኝ ትንሽዬ ውሃ መረቅ እንዲኖረው ትንሽዬ ውሃ ጨምር ያለሁኝ። እንደ ፍላጎታችሁ መረቅ በደንብ መጨመር ትችላላችሁ። እኔ ግን ብዙ አላበዛሁኝም። እንደዚህ በምታዩት መልኩ ሁሉም ተቀላቅሎ ይበስልልኛል ማለት ነው። ቆንጆ ነው፣ ቀላል ነው፣ ቶሎ ነው የሚደርሰው። ብዙ ጊዜ አይፈጅም። እንደዚህ በምታዩት መልኩ መብሰሉን ካረጋገጥን በኋላ ቃሪያችንን እናደርጋለን። የጥብስ ቅጥል ሁል ጊዜ እንደምለው አማራጭ ኦፕሽናል ነው። እንደ ፍላጎታችሁ ነው። ማትፈልጉት መተው ትችላላችሁ። እኔ ግን አደርጋለሁ። ወይም ብዙ ጊዜ አትክልት ነገር ስሰራ እንደዚህ ቆንጆ ሆኖ ደርሶልናል። ጨዋችንን እንቀምስና ካነሰው እንጨምራለን፣ ከበቃው ደግሞ ያው እሳታችንን አጥፍተን፣ በእንዲህ መልኩ ቆንጆ አልጫ ድንች ሰራን ማለት ነው። ስላያችሁት አመሰግናለሁ። ባይ